ይህንን ታሪክ ስነግራችሁ ምስክር የቅዱስ ሚካኤል ነው። ልጅቷ ወይም የ11 ዓመት ህፃን ልጅ የሆነችው የናዝሬት ልጅ ናት። ይቺ የ11 ዓመት ልጅ ትምህርት ቤት እንደሄደች በዛ ወደ ቤት ሳትመለስ ትቀራለች። እናቷ፣ ቤተሰቦቿ መጥፋቷን ሲያውቁ ለፖሊስ ሪፖርት ያደርጋሉ። ልጅቷ ተፈለገ ይታጣች። የልጅቷ እናት ደግሞ ቅዱስ ሚካኤልን ትዘክራለች። ጠዋት ማታ ቅዱስ ሚካኤልን ልጄን አደራ ምንም እንዳትሆንብኝ ጠብቅልኝ፣ ካለችበትም ቦታ አምጣልኝ እያለች ታለቅሳለች። ይቺ 11 ዓመት ልጅ ህፃን ከትምህርት ቤት ስትወጣ ሁለት ሰዎች እንደጨበጧት ታስታውሳለች። እነዛ ሰዎች ከጨበጧት በኋላ ራሷን ያገኘችው ጨለማ ቤት ውስጥ ነው። እነዚህ ሰዎች ይቺ ልጅ በአፍዝ አደንዝዝ መተት ራሷን እንድትስት አድርገው ቀጥታ ወደ ደብረ ዘይት ለቆሬጣጋንት ሊገብሯት ይዘዋት ሄዱ። ህፃኗ ልጅ እንደነገረችኝ እሷ የነበረችበት ጨለማ ቤት ውስጥ ከእሷ በዕድሜ የሚያንሱና የዕድሜ ኩዮቿ ሌሎችም ህፃናት ነበሩ። ለአንድ ሳምንት እዛ ጨለማ ክፍል ውስጥ ስትቀመጥ፣ ከእሷ ጋር አብሯት የነበሩትን ህፃናት አንድ በአንድ በየቀኑ ከዛ ክፍል አውጥተው ይወስዷቸው ነበር። ልጆቹም እያለቀሱ አንዳንዶቹም እምቢ ሲሉ እየጎተቱ እየመቱ ነበረ ይዟቸው የሚሄዱት ከተወሰነ ደቂቃ በኋላ እጅግ ሰቅጣጭ ሆኖን የልጆቹን ጩኸት ትሰማ ነበረ። ይህንን ነገር ስታይ እና ስትሰማ ጭንቀቷ እና ፍርሃቷ እየጨመረ መጣ። በጣም የሚያሳዝነው ይቺ የ11 ዓመት ህጻን ልጅ የት ቦታ እንዳለች ለምን እንደመጣች ምን እንደሚያደርጓት አታውቅም ነበር። የመጨረሻው ቀን ሁለት ሰዎች በርጋ ቆመው ተለቅ ያለችው ወይስ ቀይዋ ብትሰዋ ይሻላል አይ ጠይሟ ናት የተባለው እየተባባሉ ሲነጋገሩ፣ ያን ያወቀች ግን የት እንዳለች አታውቅም ነበር። በነገራችን ላይ ይቺ ልጅ ጎበዝ ሰንበት ተማሪ ናት። ይህንን የሰዎቹን ንግግር እንደሰማች ማልቀስ ጀመረች። የቤታችን ቅዱስ ሚካኤል አድነኝ እያለች ምርር ብላ ለቀሰች። ይህንን ለቅሷን የሰሙት ሁለት ሰዎች መጥተው ዝም በይ ምን ያስለቅስሻል ብሎ መጥቷት፣ አንደኛው ነግሬሃለሁ ይቺቱን ብሎ ለሁለት አንጠልጥለው ይዘዋት ሄዱ። በህፃን አይኗ እያማተረች ስትመለከት ውስጡ ያለውን ነገር ልነግራችሁ የማልችለው ክፍል ውስጥ ይዟት ገቡ። ይህ ክፍል ህፃናት ልጆች ለቆሪጥ አጋንንት የሚሰዉበት ቦታ ነው። ይቺ ልጅ አሁንም የቤታችን ቅዱስ ሚካኤል አድነኝ እያሌ ታለቅሳለች። አንደኛው እዚህ ቅዱስ ሚካኤል የሚባል የለም፣ እዚህ ያለው አንቺን የሚቀበልሽ ነው ብሎ ልጅቷን ሊሰዋት የመስዋዕት ክፍል ውስጥ አስቀምጧት ድንገት በሩን ቆልፎ ወጣለ። ልጅቷ እምባዋን እያዘራች እያለቀሰች የቤታችን ቅዱስ ሚካኤል አድነኝ እያለች በፃና እንደበቷ ጸለች አለቀሰች። በዚህ ጊዜ ፊቱና ሰውነቱ የማይታይ ግን ብርሃን የሆነ ነገር ለልጅቷ ታያት። ከዛ ብርሃን ውስጥ ወይም ያ ብርሃን አይዞሽ፣ እኔ አለው ምንም አቶኝ ተከተኝ፣ እናትሽ የምትዘክረኝ ቅዱስ ሚካኤል ነኝ የሚል ድምፅ አሰማት። በፍጥነት ተከተኝ አላት። ልጅቷም የደስታን ባያነባች በብርሃን ተመስሎ የታያትን ቅዱስ ሚካኤልን ተከተለች። ስትከተለው ሊሰዋት የነበረው ሰው ዘግቶ የሄደውን በር ቅዱስ ሚካኤል በሩን በታምራት ከፍቶላት ልጅቷንም እየመራት ሄደ። በነገራችን ላይ መጽሐፍ ቅዱስ ላይ የተጻፉት አስደናቂና አስገራሚ የእምነት ታምራቶች አንብበናቸው እንድንደነቅባቸው ሳይሆን ለእኛም እንደሚደረጉ ለማወቅ ጭምር ነው። ይቺ ልጅ ቅዱስ ሚካኤል እስራኤልም በብርሃን ፋና እንደመራችው ሁሉ ይቺንም ልጅ በብርሃን ፋና እየመራት ለቆሪጥ አጋንንት ከሚሰዋበት ቤት አወጣት። ቅዱስ ሚካኤልን ቤተ ክርስቲያን አድርሷት እናትሽ እያለቀሰችብኝ ነው ሰው አዝልሻሉ አይዞሽ አልለየሽም ብሏት ተሰውራት። ልጅቷም ቤተ ክርስቲያን ውስጥ ቁጭ እንዳለች አንዲት መታ አነጋገረቻት። ልጅቷም የሆነባትንና ቅዱስ ሚካኤል ያደረገላትን ታምራት ነገረቻት። እሷም ተደንቃ የእናቷን ስልክ ከልጅቷ ተቀብላ ደውላላት። ልጅቷን ከእናቷ ጋር በስልክ አገናኘቻት። ከእሷ ጋር እንደሆነች ነግራት እናቷን አረጋጋቻት። ናዝሬት ድረስ ልጅቷን ይዛላት እንደምትመጣ ነገረቻት። ይቺ የተባረከች ሴት ልጅቷን ናዝሬት ድረስ አድርሳት ለእናቷ አስረክባት ወደ ደብረ ዘይት ተመለሰች። በቅዱስ ሚካኤል ታምራት ከሞትና ከቆሪጥ መስዋዕት የተረፈችው ልጅ እዛ ጨለማ ቤት ውስጥ ህፃናት የሚሰውበት ክፍል፣ ያየችው ነገር እንቅልፍና መረጋጋት ስለከለከላት እናቷ እንጦጦ ማርያም ይዛት መጣች። ይቺ ልጅ እኔ ጋር አንድ ወር ተቀምጣ ጸበል ተጠምቃ ወደ ናዝሬት ሄደች። የወለላይቱን መቤት ልጆች። ይቺ ልጅ ቅዱስ ሚካኤል ባይደርስላት፣ ቅዱስ ሚካኤል ባይታደጋት ኖሮ እንደ ሌሎቹ ህፃናት የቆሌ መሥዋዕት ትሆን ነበረ። ለዚህ ነው አባቶቻችን ዝክር አጥር ነው የሚሉት። ቅዱሳን መላእክትና ቅዱሳንን የምትዘክሩ ከሆነ እናንተንም ልጆቻችሁንም የነሱ ጸሎታቸውና ቃል ኪዳናቸው አጥር ሆኖ ይጠብቃችኋል። የከፋ ነገር እንኳን ቢደርስባችሁ በታምራት ይደርሱላችኋል።